የፋሲል ከተማና የሀዲያ ሆሳዕና ጨዋታ በአቻ ውጤት ተጠናቀቀም። በ27ተኛ ሳምንት የኢትዮጵያ ፕሪሚየር ሊግ የሁለተኛ ቀን ጨዋታ ቀን ዘጠኝ ሰዓት ላይ በሀዋሳ ዩኒቨርሲቲ ሜዳ በሀዲያ ሆሳዕናና በፋሲል ከተማ መካከል ተደርጎ አንድ አቻ በሆነ ውጤት ተጠናቋል። ፋሲል ከተማው ጨዋታውን በ18ኛው ደቂቃ በጌታነህ ከበደ ግሩም የቅጣት ምትግብ እስከ 87ተኛው ደቂቃ መምራት ቢችሉም የአቻ ንግ ፍለጋ በተደጋጋሚ አጼዎቹ በር ሲያንኳኩ የነበሩት ሀዲያ ሆሳዕናዎች በመጨረሻ ሙከራቸው ፍሬ አፍርቶ በ88ኛው ደቂቃ በየው ባለማየው አማካኝነት ግብ አስቆጥረው ነጥብ ተጋርተው መውጣት ችለዋል። ጨዋታው ብርቱ የመሸነፍ ፍክክር ሲደረግበት ፋሲል ከተማ የኳስ ቁጥጥር የበላይነት ቢወስድም ጠንከር ያለ የግብ እድሎችን ከመፍጠር እና ውጤቱን አስጠብቆ ለመውጣት ሲያደርጉት ለነበሩ ጥረት የተከላካይ ክፍሉ ተዳክሞም ታይተዋል። ሀዲያ ሆሳዕናዎች በአንጻሩ በጥብቅ መከላከል የፋሲል ከተማን የአጥቂ መስመር ተጫዋቾች ማቆም ሲችሉ በመልሶ ማጥቃት የሚገኙ አጋጣሚዎችን ወደ ግብነት ለመቀየር ቢጥሩም የመጨረሻው ኳስ በተደጋጋሚ ሲበላሽባቸው ሲስተዋል በመጨረሻዎች ደቂቃዎች ተጭነው በመጫወት በርከት ያሉ የግብድሎችን የፈጠሩ ሲሆን ከፈጠሯቸው የግብድሎች አንዷን ወደ ግብነት ቀይረው ከመሸነፍ የተረፉበትን ውጤት ማስመዝገብ ችለዋል። ውጤቱን ተከትሎ ሀዲያ ሆሳዕና ደረጃውንና ነጥቡን ከፍ የሚያደርግበትን እድል ሳይጠቀም ሲቀር በ38 ነጥብ አምስተኛ ደረጃ ላይ ተቀምጠዋል። ፋሲል ከተማ በበኩሉ እጁ የገባውን እድል አሳልፎ በመስጠቱ ደረጃውን የሚያሻሽልበትን አጋጣሚ ሲያመከን በ34 ነጥብ በጊዜያዊነት አስረኛ ደረጃ ላይ ለመቀመጥ ተገዷል።